ሰላም ውድ ቤተሰቦቼ፣ ዛሬ በአዲስ ነገር ከች ብዬላችኋለሁ። እንግዲህ ሀይምዬ ዛሬ ተገኝታለች ብቅ ብላለች። በሚያሳዝን ሁኔታ ትናንትና በቪዲዮ አልመጠችም ነበር ላየናትም ነበር። ዛሬ ግን ይኸው ብቅ ብላ ከቡሩኬ ጋር ያው እየተነጋገሩ ይገኛሉ ማለት ነው። ባይስማሙ ምንድን ነው የተፈጠረው? በእነሱ መሀል ላይ የተፈጠረው ችግር ምንድን ነው? እንግዲህ ሀይሚ በዩቱብ በቪዲዮ ላይ አላወጣም፣ እንዲያወጣም ደግሞ አታስገድደኝ፣ ተው ብትተወኝ ይሻላል በቃ እንለያይ፣ ከህይወትህ መውጣት ነው የምፈልገው ይበቃል፣ ብላ ሀይሚ እንግዲህ በቁጣና በንዴት በሚያሳዝን ሁኔታ ይህንን ነገር ተናግራለች ማለት ነው። እንግዲህ ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሩልኝ ማለት ነው። አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ዛሬ ሀይሚዬ እንግዲህ ብሩኬ ጠርቷታል፣ ቀጥሯታል፣ እሷም መጥታለች። ግን ያው ብትመጣም ነገሩን የተፈጠረውን ነገር በሚዲያ ማውጣት እንደማትፈልግና በቪዲዮ እንደማውጣት እንደማትፈልግ ያው ከሱ ጋር መለያየት እንደምትፈልግ ነገሮች እንዲያበቃ እፈልጋለሁ። ዛሬም ቻው ልልክ ነው የመጣሁት፣ ለሌላ ነገር አልመጣሁም እያለች ሀይሚዬ እንግዲህ የራሷን ሀሳብ ሼር ስታደርግ እናያለን ማለት ነው። እንግዲህ በሀይሚና በብሩኬ መሀል ላይ ምንድነው የተፈጠረው? ብሩኬ ምንድነው የደበቃት? ብሩኬስ ምን ተፈጥሮ ነው እንግዲህ እሱ። እኔ ምንም የሚያውቀው ነገር የለም የሚታቅን ነገር ንገርኝና እኔም ጥፋተኛ ከሆንኩኝ ይቅርታ አልጠይቅሽ በቃ ይበቃሻል። እኛን ለማለያያት ለሚፈልጉ ሰዎች አሳልፈሽ አትስጪ። እናም ተይ በቃ ስለዚህ የተፈጠረውን ነገር ንገርኝና በግልጽ ንገርኝና እኔ ደግሞ ይቅርታ ልጠይቅሽ እያላት ይገኛል ማለት ነው። እንግዲህ የተፈጠረውን ነገር ብሩኬ የማያውቀው ከሆነ በቪዲዮ ባታወጭም ሀይሚዬ ደግሞ በ ከቪዲዮ ጀርባ ብታወራ መልካም ነው ባይ ነኝ። ውድ ቤተሰቦች እናንተ ምን እንደምታስቡ ባላቅም እናንተም እያሰባችሁትንና ሀሳባችሁን በኮሜንት ላይ አስቀምጡልኝ ማለት ነው እንግዲህ እሷ ያው ከቪዲዮ ጀርባ ብትነግረው ብታስረዳው እንደ እኔ መልካም ነው ባይነኝ ማለት ነው። ለመለያየትም ለሁሉም ነገር እንኳ መልካም ነው ባይነኝ እኔ እንዲ ራሴ ማለት ነው እንግዲህ እሱ ምንም እንደሚያያቅና ምንም ማስታወስ አልቻልኩም ብለው እያወራ ይገኛል ማለት ነው። እና በጣም ያሳዝናል። የተፈጠረውን ነገር ሳይታወቅ እንዲሁ መለያያት በጣም ከባድ ስለሆነ በጣም ነው የሚከብደው። እንግዲህ ዛሬም ሌላ ጭቅጭቅ አልፈልግም ወይም እዚህ ጋር መቆየት አልፈልግም በማለት ጥላው ሄዳለች ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክቷን በመጫን ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እናንተም የተሰማችሁትን ሀሳብ በኮመንት ላይ ግለጹልኝ። እኔም ደግሞ የተሰማኝን ሀሳቤን ደግሞ በኮመንት ላይ አስቀምጥላችኋለሁ ማለት ነው። እንግዲህ ብዙ ሰዎች እኔን አታስገድዱኝ እስክትል ድረስም ሀይሚዬ አውርታለች ማለት ነው። ብሩኬ ግን ምንም እንደማያውቅና ምንም ማስታወስ እንዳልቻላ የፈጠርኩት ችግር የለም በማለት እየተከራከረ ይገኛል ማለት ነው። ሀይሚም እንግዲህ እንደ ድሮ አይደለችም፣ ፈገግታም የለም፣ ቁጣ በቁጣ ሆነ ነው የምትገኘው ማለት ነው። እና ነገሮቹ ምን እንደሆነ ባናቅም በጣም ያሳዝናል። ያው እኔ እንደራሴ ፕራንክ ነው ስራ እየሰራች ነው እንግዲህ እንደዚህ አይነት ረዥም ፕራንክ ካደረገች ሀይሚ ቆይታለች። እና ፕራንክ ነው ብዬ ነበረ እኔ እየጠበቅኩ ነበርኩት። ዛሬም ያው ይወጣል ብዬ እንግዲህ እንዴት እናገራለች ብለን ነበረ እየጠበቁት የነበረው ማለት ነው። እናም ውድ ቤተሰቦች ቪዲዮን አብረን እንመልከትና ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ። እኔም ሀሳቤን ደግሞ በቪዲዮ ላይ አስቀምጥላችኋለሁ። ነው እንዴ ነው መናገር አለብሽ? ከመሬት ተነስቶ ነው ብሩኬት፣ ነው አስፈላጊ አይደለም። አስገፋፋኝ በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲንቢ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። ዛሬ የመጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበርም። ገባ። አሁን እንደዚህ አርጊ፣ እንደዚህ ሁኚ ምናምን ብለ እንድታስገድደኝ አይደለም የመጣሁት። የእስከዛሬው ራሱ ይቆጨኛል። የፈለኩትን መወሰን መብቴ ነው። ይሄውስ እኮ የራሴ ነው አይደለ? እሺ መልካም ጊዜ ሆንልቸው። ሀይሚ ቻው። እንዳትይኝም እንዳትይጂም። በቃ አንድ እኔ ከሄድሽ ማለት ነው የመጨረሻዊ ነው የሚሆኑ ምንም ቢፈጠር ምን? የመጨረሻዊ ነው እያስፈራራ ነው። እያስፈራራሽ አይደለም፣ ምን እየለመንኩሽ። ልትቆይ ይፈልገች ነው። እንዲህ በቃ በስራት አውሪኝ። ሰላም፣ ሰላም እንዴት ናችሁ? ድና የተከበራችሁ የእኛ ውድ ቤት፣ እንግዲህ ሰላም ብሩኬ፣ እንኳን ደህና መጣሽ ብለናል። ያው በመሃላችሁ ምን እንደተፈጠረ ባናውቅም እንኳን ደህና መጣ እና እንኳን ደህና መጣችሁ። ሀይሚዬ መታለች። ሀይሚዬ ስትመጣ ምንድን ነው የሚፈጠረው? ሀይሚዬ ምን አይነት ምላሽ ነው የሚሰጠው? ዛሬ እውነቱን ትናገራለች። እውነቱን ተናግራ ብሩኬም እርፍ ላል ወይስ እንዴት ነው? እኔ በጣም እየተጨነቅኩ ነው ብለው በተደጋጋሚ እያወራ ይገኛል ማለት ነው። ስለዚህ ምን ሊፈጠር ይችላል የሚለውን ነገር ሁላችንም ለማየት ጓግተናል ማለት ነው። ሀይሚ ዛሬ እውነቱን ትናገራለች። የተፈጠረውን ነገር ይሄ ነው ይሄ ይሄ ነው የተፈጠረው እንደዚህ እንደዚህ አይነት ነገር ነው የተነገረኝ፣ ብላ ትክክለኛውን ነገር ትናገራለች ወይስ እንዴት ነው ነገሩ የሚለውን ነገር አብረን የሚሆነውን ነገር አብረን በቪዲዮ የምንመለከት ይሆናል። በዚያው ደግሞ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ አስቀምጦልኝ የደወል ምልክቷን በመጫን ቤተሰብ ሁኑ። አብረን ቪዲዮን እንመልከት ነው አስፈላጊ በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ ኮ እኮ ከወሰንኩኝ ቆዩ። ዛሬ ራሱ እኔ እኮ ላሳለፍ ነው ጊዜ ስንል ምናምን ምናምን ነው እንደዚህ እያወራሽ ያለው ታይም። እሱን ብትፈልግ ማ ያሳለፍነው ጊዜ ምናምን ብለ እሱን ብታስብ ኑሮ ትነግረ ነበረ። ምኑ ነው ምነግርሽ? የተፈጠረውን ነገር ነገርኛ እንዲ አደርጋለ ወይ ከዛ ይነገርሻል። ያውቅ እንዴ? እባክህ ምንድን ነው? እንደዚያ እንዲፈጥርሀለሁ እንዲያደርግሀለሁ ብለሽ ጠይቂኝ። እኔ አይደለሁም እኮ የዋሸሁት እስከ ዛሬ ሁሉንም ነገር ስትነግረኝ ነበር። ለምን አትሰሚም እኮ ነገሬ። አስደበቀ ምኑን? እራሴ ለምን አትነግረኝም? ካንታፍ ልስሞ እኮ ነው ያልኩት። እኔ እኮ የፈለግኩት ካንታፍ መስማት ብቻ ነበር፣ ሲጀምር ከሌላ ሰውም ሆነ እንግዲህ ዛሬም ያው ሀይሚ ቡሩኬን እየጠየቀች ትገኛለች። እኔ ግን የምሰጠው ሀሳብ ውድ ቤተሰቦች የምሰጠውን ሀሳብ ሼር የሚያደርግላችሁ እናንተ ትደግፋላችሁ ወይስ አትደግፉም? ይሄንን አላውቅም። እኔ የተሰማኝን ሼር ሊያደርግላችሁ እወዳለሁ። ግን ሀይሚ ያው በግልጽ የተፈጠረውን ነገር ብትናገረው፣ እዚህ ጋር ስራም ቢሆን እኛ ራሳችን እንኳን ትምህርቱ እንኳን እንድንወስድ ከተፈለገ ከቪዲዮ ማለት ነው ሶ የተፈጠረውን ያ እንደ እንደዚህ ፈጥረሃል የሚባለው ሰውየው እስካልፈጠራ ድረስ የተፈጠረውን ነገር ይሄ ነገር ፈጥረሃል፣ እንደዚህ እንደዚህ አይነት ነገር አለ ብላ በቪዲዮ ባታወራውም እንኳን ከቪዲዮ ውጭ ብታወራ ና ብትነጋገር ተነጋግረ ነገሮችን ብትፈታ መልካም ንባይ ነኝ። እሱ ግን ምንም እንዳልተፈጠራ ና ምንም እንዳላጠፋ እየተናገረ ነው። እሷ ያው ዛሬም አንተ እንድትናገረኝ ነበር እየጠበቅኩ የነበርኩት፣ አንተ ግን ምንም ልትነግረኝ አልፈለግም ስለዚህ፣ በቃ ለአንዴና ለመጨረሻ ቻው ልልክ ነው የመጣሁት ትላለች። አንቺ አሁንም መለያየቱን ወይም የምታስቢ እያላት ያው እየጠየቃት ይገኛል። ከዚህ በኋላ ማለማመጥ አልፈልግም። አንቺን እየተለማመጥኩና እየለመንኩሽ እንድትቆይልኝ አልፈልግም። ስለዚህ የተፈጠረውን ነገር ንገሪ ብሎ ያው በተደጋጋሚ እየጠየቃ ነው። እሷ ግን እኔ እንደዚህ በቪዲዮ ማውጣትም አልፈልግም፣ እንደዚህ እንደዚህ ነገር ተፈጠረ ብዬ ማውራት አልፈልግም። አንተ እንድታወራልኝ ነበረ የሚፈልገው። እስከ ዛሬ እያወራህልኝ ነበር፣ ይሄ ነገር ማወቅ አለባት ብለህ መናገር ነበረብህ ብለህ እሷም ትኩረት ሰጥታ በዛ ቦታ ላይ እያወራሽ ትገኛለች ማለት ነው። እንግዲህ ብሩኬ ምንም እንዳልተፈጠራና ምንም ጥፋት እንዳላጠፋ ያው እየነገራት ይገኛል። ያው እንግዲህ እስካሁን ድረስ የወጣ ነገር የለም ሀይሚም እንግዲህ በመጨረሻው ያው ከዚህ በላይ መቆየት አያስፈልግም እንግዲህ ብለ ከዚህ በላይ መቆየት የለብኝም ብላ ያው እንግዲህ ጥለው ሄዳለች፣ ማለት ነው እንግዲህ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ይህንን ይመስል ነበረ ያው ከዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። ያው ቤቴን ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ እናንተ የምተሰማችሁትን ሀሳባችሁን ስጡ። ማለት ነው እንግዲህ የግልጽ አድርጋ መችሁን ይሁን የምትነግረው ምንድን ነው የተፈጠረ የሚለውን ነገር መችሁን ልታስረዳ የምትችለው የሚባለውን ነገር እንግዲህ ያው ምናልባት ነጌ ነው ከነጌ ወዲያ ነው። እስቲ መችሁን ይፋ የምታደርገው ብሩክም በውዴት ሁሉም ነገር እዚህ ዜጋ እንግዲህ ምን አይቻልም፣ ከዚህ በኋላ ምንም ላደርግላችሁ አልችልም በማለት ብሩጌም ተናደው ያ በጣም በንዴት ተቆጥተው እንግዲህ ሄዳለች ማለት ነው። እሷም ሲትሄድ ነይ፣ ቁሚ፣ አውሪኝ፣ አክብረሽኝ አውሪኝ እንዴ ብሎ በጣም ተናዷል ማለት ነው። ስለዚህ አንተ ደግሞ እያስፈራራህኝ ነው እንዴ ብላ እሷም በንዴት እየተናገረች ትገኛለች። ያው ባለፈው ስለመተችም ብሩኬ በጣም ስሜታዊ ሆኗል፣ ተናዷል እንደዚህ ከባድ ነው ብለው ተናግሯል። ያው ምንም ማድረግ አይቻልም። ቤተሰቦቼ ቪዲዮ የተመለከታችሁት ይመስል ነበረ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። በያላችሁበት ሰላማችሁ ብዚት ይበል።